ቤታችን እንደት እንዴት ማለት? በጦርነቱ ልጅሽም እዛ ውስጥ ነበረች። ልጅም፣ ባሌም፣ እናቴም፣ ወንድሜም አጎቴ የሁሉም ሞቶ ልጅሽም። ወይኔ ወይኔ ወይኔ ለዛም ጭምር ስለሚያመኝ ጭምር ነው። ወይ እና ምን አልሽ? ከዛ ናቸኝ አልሄድሽም። ከዛ እንደገና አ እንትራቤ ነበር ሴትዮዋ ከንስላ አስወጣች ማለት ነው። ለምን ከንስላ አስወጣች? ወደ ሀገር ቤታ ትሸኘትሽም አልሄድሽም። ሀዘን ለቅሶ ምኑ እሄዳለሁ፣ ምናላይ ብዬ እሄዳለሁ። ወንድም የነበረ አንድ ወንድም ነበረ። እሱ ሳውዲ አረቢያ አደብኝ እሱ ደግሞ እንትንላለው ብዬ እሱ ደግሞ በገባ ልክ በስት እያቀኑ ገና አስራ ሶስት አመቱ ነው። እሱም ሞተብኝ ማለት ነው። በዛብዛመ ስኝ የአስራ ሶስት አመት ወንድሜም በሳውዲ ሄዶ በባህር ሞተብኝ። አው በገባ በሶስት እያቀኑ እሱ ሞተ ማለት ነው። ምን ሆኖ ነው የሞተው? እንጃ ተኛበት ላይ ነው ሞቶ የተገኘው በአፉ በአፍንጫው ደም መጥቶ ማለት ነው። እሺ ኢትዮጵያስ? እሺ በጦርነት ነው እሱ ሳውዲ በሰላም ገብቶ በተኛበት እንዴት ነው የሚሞተው? ስላልቻለ ነው ምክንያቱም ልብ እንዴት ነሽ ላ አቡ በድምጽሽ አወኩሽ ዶሮ አሰራር አውቁ ዩቱብ ላይ ድሮ አይተሽኝ ነው ዩቱብ ላይ ወጥ ስሰራ ዶሮ ወጥ ስሰራ እሺ ሃዊ ምንድነው ችግርሽ ማሬ? ብዙ ሰው ነው ድምፅ የሆነሽ። ኮመንት ላይ ግን ሀዋ እያሉ ነበር ድምፅ ሲሆኑሽ የነበረው። አዎ፣ አመሰግናለሁ ማለት ነው። ያው እኔ ያለሁበት በጣም ከባድ ነው እና ምክርሽ ነው። በቃ ያለሁት ነገር ትንትት ብዬ ነው። ንወድ አይዞሽ ማሬ አይዞሽ፣ እናዳምጥሻለን። ፊልፍሪ ነፃ ሆነሽ ውሃ እየጠጣሽ አውሪ፣ እኛ እናዳምጥሻለን። እሺ መጀመሪያው ልጀምርልሽ? ማለት ነው። አይዞሽ ማሪ። አንደኛ ቪዲዮ አላበራሽም፣ አትታይም፣ ማንም አያይሽም። ስለዚህ ነፃ ሆነሽ እግርሽን ሰቅለሽ ጋደም ብለሽ አውሪ፣ ሪላክስ። እሺ ውዴ። እሺ ኑድ። እሺ ኑድ። ወልጄ በስድስት ወሯ ነው ጥያት ወደ አረባ ሀገር የመጣሁት ማለት ነው። አረብ ሀገር መጥቼ እንትን ብዬ ለልጁ በቃ ተመካከርና ልጅሽ ሸኘኝ። እኔ ለማጠጥ ሰጥቻት። ልጅሽን በስድስት ወራ ልጅሽን በስድስት ወሯ ጥለሻት ማ አረብ ሀገር የመጣሽው? ለምን አባቷ በህይወት የለም አለ። ስራ የለው ና ያው አለው ቁርኣን ያቀራል ብዙ እንትን አለው ግን ያው እኔም መምጣት ስለፈለግኩ ማዘርም ስላለኝ አ ብር ቸግሮሽ ሳይሆን አንቺ አረብ ሀገር መምጣት ስለፈለግሽ ነው። ባልሽ ማስተዳደር አቅቶት ሳይሆን ባልሽ ደሞዝ አለው። ቁራን ያስቀራል። ቁራን በማስቀራት ደሞዝ ይከፈላል። አ ኦኬ። ስለዚህ ቁራን አስተማሪ ነው፣ ደሞዝ አለው። ግን አንቺ መምጣት ስለፈለግሽ ነው የመጣሽው፣ ተቸግረሽ ሳይሆን ጀስት አረብ ሀገር መምጣት ስለፈለግሽ ስለሌለን ማዘር ሰጣን ነው። ዶር መዛ ጎጆ ወጣ ነው ማለት ነው። ስትጋቡ እናትሽ ቤት ሰታችሁ በእናትሽ ቤት ነው እሱን አንቺ እያገባሽው። ኦኬ እሺ። ስለዚህ ቤት ለመስራት ነው አንቺ የስድስት ወር ህጻን አራስ ጥለሽ ወደ አረብ ሀገር የመጣሽ አ እሺ ከዛ እንደገና የኑር ነው ያለ እዚህ መጥቼ አመት ከስድስት ወር እንደሆነ ከዛ እነሱም ያው በተኙበት በለቱ ስድስት ሰዓት ነው። ወንድም ወንድም ባሌ እናቴም ነበሩ ሁሎችም ያው በአየር ነው የተመተውና ቤታችን እንዴት እንዴት ማለት በጦርነቱ ልጅሽም እዛ ውስጥ ነበረች? አዎ። ልጅም ባሌም እናቴም ወንድሜም አጎቴ ናቸው ማለት። መስ ሁሉም ሞቶ ልጅሽም፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ ማለት ለዛም ጭምር ቤት ስለሚያመኝ ጭምር ነው። ወይኔን እና ምን አልሽ? ከዛ ናጂ አልሽም። ከዛ ከዛ እንደገና እኔ እንትራቤን ነበር ትትያ ካንስላ አስወጣች ማለት ነው። ለምን ካንስላ አስወጣች? ወደ ሀገር ቤት አትሸኘትሽም ማለትሽም? ሀዘን ለቅሶ፣ ምን ነው ይሄዳለሁ፣ ምን አለኝ ብዬ እሄዳለሁ። ወንድም የነበረ አንድ ወንድም የነበረ እሱ ሳውዲ አረቢያ አደብኝ። እሱ ደግሞ እንትንላለው ብዬ እሱ ደግሞ በገባ ልክ በሶስት እያቀኑ ገና አስራ ሶስት አመቱ ነው። እሱም ሞተብኝ ማለት ነው እና በዛው አስራ ሶስት አመት ወንድሜም በሳውዲ ሄዶ በባህር ሞተብኝ። አዎ፣ በገባ በሶስት እያቀኑ እሱ ሞተ ማለት ነው። ምን ሆኖ ነው የሞተው? እዛው ተኛበት ላይ ነው ሞቶ የተገኘው በአፉ በአፍንጫው ደም መጥቶ ማለት ነው እሺ ኢትዮጵያስ እሺ በጦርነት ነው እሱ ሳውዲ በሰላም ገብቶ በተኛበት እንዴት ነው የሚሞተው ስላልቻለ ነው ምክንያቱም ልቡ ተጎርቷል በጣም በዛ ምክንያት ትንሽ ታም የታረምኩ ስድስት ወር አይዞሽ ፈጣሪ ወደደውን አደረገ። ምን ይባላል? ሁላችንም ወደዛው ነን፣ ቀናችንን ነው የምንጠብቀው። ሁላችንም ወደዛው ነን። ፈጣሪ የወደደውን አደረገ፣ መብቱ ነው። የፈለገው በፈለገ ሰዓት የመጥራት ሙሉ መብት አለው። ሞት ደግሞ እሱ ብቻ ነው ሊያመጣው የሚችሉው። ማንም ሰው እሱ በጻፈበት ቀን ነው የሚሞተው እና በጣም ከባድ ነው ግን ህይወት ይቀጥላል።

ባንድ ሙሉ ቤተሰብ ማጣት እንዴት ይከብዳል። ማሪ ውሃ ጠጭ፣ የፊትሽን ታጠቢና፣ ላ ጊዜ አሁን ስንት ጊዜ ሆነው አሁን እነሱ ትንታሉ? ዘጠኝ ወራቸው ወንድሜ አራት ወሩ ማለት ነው። ነፍሳቸውን ይማረው፣ አላህ ይርሃማቸው። አሜን። አይዞሽ ያለሽ ደግሞ አሁን ከመራራው ህይወት በኋላ ጣፋጭ ነው የሚቀጥለው። ጣፋጭ ህይወት ይጠብቅሻል ወደፊት ስታምኚ፣ ፈጣሪ ያሳፍርሽ። እመኚ፣ ጣፋጭ ህይወት ይጠብቅሻል። ጥሩ ትዳር፣ አንዳንዴ ያምሻል፣ አንዳንዴ መኖር ላ ዝላ ዝ ስታ ምታነፍሽ ስታ ይኸው እኛ አለን አለንልሻለ። እኛ ጋ መተሻተነፍሽ እኛ እህቶችሽ አለን እኮ መወለድ እኮ ቋንቋ ነው። በርቺ ማሬ ብርቱ፣ እሺ። በደንብ ዱዓ አድርጊ፣ ቁርአን ቅሪ፣ ቁርአን አዳምጪ፣ እሺ። ያበረታሻል በዚህ ሰዓት የሚያበረታሽ ፈጣሪ ብቻ ነው። ብርትት ማለት አለብሽ። ወደ ፈጣሪ በጣም መጠጋት አለብሽ። እና እንደዚህ ሲሆን እጅ ተስፋ ቀጣለሁ እንትንም ባላገኝ እንኳ እጀ ቤት ደጁን ረግጣለሁ ብዬ አይዲያ ሰራለሁ ብዬ ጓደኛ የሁለት ዓመት ብር የተሰራ ጓደኛ እያስተዋወቀች ለሱ ስጭው ችግር የለውም ምንም እንትን አይልሽም ብላ፣ እሱ ሰባት ሺህ ብር ሰጥቼው ችኩ ጠፋፍቶ ጠፋብኝ ማለት ነው ውሀጠች። ከዛም በኋላ አንቺ ቤተሰብሽን በጦርነት ያጣሽ ሰው መሆንሽን እያወቀ ሰባት ሺህ ድርሃን በላሽ። ልጅቷ ታውቃለች፣ ልጅቷ ሁሉንም ታውቃለች፣ እንዴት እንደወጣው ከዛ ቤት ታሜ እንደወጣው እንዴት እንደሆነ ሁሉንም ታውቃለች። እና በሰቱ ታሜ የነበር ያኛው ወር መጀመሪያው ወር አንድ ቀን ሲቀረው እንትናልኩኝ ታሜ ያንን ልዩ እኔ ችግር የለብኝ ምናምን ነገር አለ ልጅቷ። እኔ ልጅቷ ነማቃት፣ እሱን አላቀውም ድቀርየ ሰባትሽ ብር ሰጠሁት። እሱ በኢትዮጵያ ቁጥር ነው የሚጠቀመው። አጠፋፋብኝ ማለት ነው። እሷ ደግሞ አላውቅም ብላ ካደች ማለት ነው። ማስረጃ አለሽ? እሷ ስታገና እንዳገናኘችሽ ማስረጃ አለሽ ወይ? ሷ አለ የሷ ወይስ አለ ቁጥሯ ሄራል እና ጥሪያትን እንጠይቃት እንትን አልኳ አላውቅም ይሄ ትኩዶካን አላቆም ስልኳን ብቻ ነው ስልካ። ቦታ ለልጁ ሲሰጠሹ በምን አይነት መንገድ ነው ለልጁ ሲሰጠው? በእንትን ነበር ያስገበው ለስልክ፣ ያኛው ስልክ ቻርጅ አድርገው ፖወር ባንክ ነበርና ፖወር ባንኩ ተቃጥሎብኝ ነው። በባንክ አካውንት ነው ማሪ? በካሽ በእጁን የሰጠሹ ወይስ በባንክ አካውንት ያስገባሽለት? በአካውንት እኮ በአካውንት ካስገባሽ ልክ እኮ ደረሰኙን ማስወጣት ትችያለሽ። ስለዚህ መክሰስ ትችያለሽ። እኔ ቅልቦችን አገናኝሻለሁ እንድትከሺ። እሱ የት ነው ያለው ልጁ? አላይ ነበር የሚኖረው ወራው፣ አሁን ግን ኢማራት ውስጥ ነው ያለው። አዎ ኦኬ። ልጅቷ ሚያሳዝነ ሰው እንዴት ሐዘን ላይ ካለ ከእንደዚህ አይነት ሰው ይበላል? በእርግጥ ላንቺ ሰባት ሺህ ድርሃም አይደለም፣ እናትሽን፣ ወንድምሽን፣ ባልሽን፣ ልጅሽን ማጥተሻል በአንድ ጊዜ። ይበላል ሐውዬ ማለት ጀመረ እውነታውን እያጎበሽ ተስፋ ያለመኩራት ሼር አድርጊላት እና ልጅቷ ከመጣች ተመጣጭ እንጠይቃለን። ልጁ ስሙ ማን ነው? ሙባረክ ሙባረክ። እሺ የሰጠሽበት ደረሰኝ ያስፈልጋል። ደረሰኙን አምጪ። እንደገና ደግሞ ማነው ስሙ? መጀመሪያ ለምን አልሄድሽም ስልሽ በቃ ከዚህ በኋላ ምን ፈልጌ እሄዳለሁ ነበር ያልሽው አይደል? አሁን ለመሄድ ምን አነሳሳሽ? ማሪ ወደ አገር ቤት ማለት እውነትውን እያወቅኩ ተስፋ ለመቁረጥ ደጅ ለመርገጥ በቃላድል ውስጥ የተቃጠለ ውስጤ የነደደ እኮ ዘጠኝ ወር ቆይተሽ አሁን ለመሄድ እንዴት አሰብሽ? መጀመሪያ እንደሞቱ ለምን አልሄድሽም ስልሽ ምን ቀረኝ ብዬ ሄዳለሁ ከዚህ በኋላ ብለሽ ነበር እና አሁንስ ምን አነሳሳሽ ለመሄድ? እንጃ ተስፋ አልቆረጥኩም። እስኪ ተከተለ ግን ኢቃማ ከማሰራት ለምን የለኝም? ለምን ለማሰራት አሰብሽ? 7000 ድርሃሙን በእጅሽ ይዘሽ እጅ ሰተሽ ለመንግስት ብትሄጂ አይሻልም ነበር ወይ? ለምን ድርሃማ ነው ማለት አገር ቤት ልትሄጂ አልነበረም ማለት ነው። ይቃ እያሰራሽ የነበረው እድን ከፍዬ ከዛ በኋላ ልሄድ ነበረ። ከዛ ተመልሽ ነበር ነበር ሄደሽ ተመልሰሽ መምጣት ስለምትፈልጊ ነበረ። አይዞሽ የኔ እናት እሺ። ደረሰኝ ናምጪ። ልጅቷን ሼር አርጊላት፣ ይሄንን ላይቭ ወደ ዋትሳፓ ሼር አርጊላት እና ነይ በያት እንጠይቃት። ልጁን የት እንደምታውቀውና እንዴት ለምን ልጁን አገናኝታሽ በኋላ ላይ አላውቅም እንዳለች እንጠይቃት። ልጅቷን ልጅቷ ዋስጣበላም ቴሌግራም ላይ ነው። ቴሌግራም ላይ ሼር ላይ አርግላት፣ እሷ ብልከኛል። በህቷ ሼር አርጌላት እና ከመጣች እንጠይቃት እሷን። ልጁም ዋትሳፕም ሆነ ቴሌግራሙ ካለሽ ሼር አርጌላት እና ከመጣ እንጠይቀው። ካልመጣ ግን ፎቶውን ለጥፈሽ ቪዲዮ ትሰሪና አንቺ እኛ ሼር ዲዩት ሪፖስት እናደርጋለን።